ሰላም ተማሪዎች እንኳን ወደ ገበታ አካዳሚ ዩቲዩብ ቻናል በሰላም መጣችሁ በዚህ ቪዲዮ 12ኛ ክፍል ለሆናችሁ እንዲሁም ሌሎች ተማሪዎች ማድረግ ያለባችሁ ነገሮች ሼር ለማድረግ ነው ጀስትኛ ያለፍንበትን እንዲሁም ከሌሎች ተሞክሮ እየሰማነውን እና ያነበብነውን ጀስት እናጋራችኋለን ማለት ነው በተለይ 12ኛ ክፍሎች በጣም ስለምትጠቀሙበት እስከ መጨረሻው ብታዩት እንመክራለን በዚህ ቪዲዮ ፎከስ የምናደርገው በእርግጠኝነት ማለፊያ ነጥብ ማምጣት እንዴት እችላለሁ የሚለውን ይሆናል ማለት ነው የመጀመሪያው እንድታደርጉ የምንፈልገው አምሳ ፐርሰንት እንዴት ማምጣት ያቅተኛል ብላችሁ ከራሳችሁ ጋር መነጋገር ያስፈልጋል እንዴት አምሳ ፐርሰንት አላመጣው እንዴት ግማሽ ማምጣት ያቅተኛል የሚል ቁጭት ያለበት ንዴት ያለበት ስሜት መጀመሪያ ወደ ውስጣቸው አስገቡ። ይሄ ሁሉንም ይመለከታል። ጎበዝ ተማሪዎችም ደግሞ ውጤትን እንዴት አሻሽላለሁ የሚለውን ማለት ነው። ሌላው በደንብ ትኩረት ማድረግ ያለባችሁ የክላስ ውጤት፣ ይሄ በትምህርት ቤት ከአንደኛ ሁለተኛ ምናምን የምንወጣበት እና ይሄኛው የተለያየ ነው። ስለዚህ ሁላችንም መጀመሪያ ቢያንስ እንዴት 50 ፐርሰንት ማምጣት ያቅተኛል ብለን ራሳችን ማሳመን አለብን። ይህን ስናደርግ አንደኛ ራሳችን እንነሳሳለን፣ ሁለተኛ ደግሞ እውነትም ነው። እንዴት 50 ፐርሰንት ማምጣት ያቅተናል? ስለዚህ ይሄንን ራሳችንን እንጠይቅ። ቴክኖሎጂ በተስፋፋበት የተለያዩ አማራጮች ባሉበት እንዴት 50 ፐርሰንት ማምጣት ያቅተኛል? የመጀመሪያው ጥያቄ ይሄ ነው። ራሳችሁን ጠይቁ መልሱ። ስለዚህ 50 ፐርሰንት ማምጣት እችላለሁ የሚለውን ለራሳችሁ ቀድማችሁ ንገሩ አሳ ይህን ለራሳችሁ ነግራችሁ ካሳመናችሁ በኋላ ማድረግ ካለባችሁ ነገሮች ውስጥ የመጀመሪያው ራሳችሁ ላይ ከበባድ ማዕቀቦችን ጣሉ። አሁን ኦልሬዲ እየደረሰ ነው ኢንትራንስ ስለዚህ ራሳችሁ ላይ ማዕቀብ መጣል አለባችሁ። ለምሳሌ ፊልም፣ ከዚህ በኋላ ፊልም የለም፣ ሶሻል ሚዲያ የለም፣ ኖ ቫኬሽን፣ ኖ ሴርሞኒ፣ ለምሳሌ ልደት ማክበር ሊሆን ይችላል። በቃ አሁን እናንተ ለፈተና የምትዘጋጁበት እንጂ ልደት የምታከብሩበት ቫኬሽን የምትሄዱበት ጌም የምትጫወቱበት ከብዙ ጓደኞቻችሁ ጋር እየተገናኛችሁ የምታወሩበት በጣም ብዙ ቶክ ወሬ፣ እነዚህ የምታደርጉበት ስልክ በጣም የምትደዋወሉበት፣ ቻት የምታደርጉበት ወዘተ ሰዓት አይደለም። አሁን ይሄ ሰዓት እጅግ በጣም እጅግ በጣም ወሳኝ ሰዓት ነው። ምክንያቱም ከኬጂ ጀምራችሁ እስከ አስራ ሁለተኛ ክፍል ተምራችሁ እዚህ ደርሳችኋል፣ 12ኛ ክፍል ላይ። ስለዚህ ከ12ኛ ክፍል ወደ ዩኒቨርሲቲ ገብታችሁ ወደ ፈለጋችሁት ዩኒቨርሲቲ ወደፈለጋችሁት ዲፓርትመንት ጀስት ለመምረጥም ወሳኝ ወሳኝ ምዕራፍ ላይ ያላችሁት ስለዚህ አሁን ላይ ፊልም ማየት ሶሻል ሚዲያ መጠቀም ቫኬሽን ማብዛት ሴርሞኒ ልደት ጨዋታ ጌሞች አሉ በስልክ ሆን በምን የምትጫወቱት ጓደኛ ማብዛት እነዚህ በጣም ብዙ ማውራት ስልክ ማውራት ምናምን አያስፈልግም። ስለዚህ እራሳችሁ ላይ ከበባድ ማዕቀቦችን ጣሉ። በቃ ምንድን ነው ማድረግ ያለብኝ? አምሳ ፐርሰንት ኦልሬዲ ማምጣት ግዴታ ነው ብላችሁ አምናችኋል። ስለዚህ ይህን ካመናችሁ ለአስተማራችሁ ቤተሰብ ስትሉ ጓደኛም አለ ዘመድም አለ እናንተ የሚጠብቅ ማለት ነው። ስለዚህ ይሄንን ለማሳካት ስትሉ ራሳችሁ ላይ ከበባድ ማዕቀቦችን ጣሉ። ቤት ብዙ የምታወሩ ከነበረ ማውራት፣ ስለዚህ የመጀመሪያውና ወሳኙ ነገር ራሳችሁ ላይ ከበባድ ማዕቀቦችን መጣል ነው። ከዚህ በኋላ ትኩረቴ ጥናት ላይ መሆን አለበት፣ ለኢንትራንስ መዘጋጀት አለብኝ፣ ኖ ሞር የሚል ስሎጋን ነገር ጻፉ ማጥኛ ክፍላችሁ ላይ ኖ ሞር ኮል ኖ ቫኬሽን፣ ኖ ፊልም፣ ኖ ሶሻል ሚዲያ የተለያዩ ነገሮች ጻፉ። ለምሳሌ እኔን ላጋራችሁ፣ እኔ ዩኒቨርስቲ ያለው አዲስ አበባ ሳይንስ እና ቴክኖሎጂ ዩኒቨርሲቲ ነው። ግራጁዌት ያደረግኩት ጀስት የሶስተኛ ዓመት ነው ማለት ይህን ለውጥ እንዴት እንዲያመጣው ልነግራችሁ ስለፈለኩ ነው። ይህን ሽር ማድረግ የፈለግኩት ሶስተኛ ዓመት ላይ ብዙ ጊዜ ዩኒቨርስቲ ከባድ ሴሚስተር ነው ነው ተብሎ የሚታመነው በእርግጥ ከባድ ነው፣ በጣም ይፈት ይጠይቃል። ስለዚህ ከባድ ነው ተብሎ ስለተነገረኝ በጣም ነው ያነበብኩት። አንድ ያደረጉትን እርምጃ ልንገራችሁ። እስቲል እገረምበታለሁ። ከሰኞ እስከ ቅዳሜ ባለው ሲም ካርድ አይሰራም አወጣዋለሁ። ስለዚህ ባዶ ነው የምጠቀመው፣ ስልኬን ማለት ነው። ለማንበብ እና ለተለያዩ ነገሮች ጠቀመዋለሁ። ከዛ ውጭ ግን ሲም ካርድ አላስገባም። እሁድ ድ ሲም ካርድ አስገባለሁ፣ ቤተሰብ ሊደውላለሁ። ከዛ ከሰኞ እስከ ቅዳሜ ባለው ግን በቃ ፍሪ ነኝ፣ አነባለሁ። ምንም የሚረብሽኝ ዲስትራክሽን ነገር የለም። ምን መሰላችሁ? ስልክ እስካለ ድረስ አንደኛ ሳይለንት ከሆነ ሜቢ ይሻላል። እያነበባችሁ ኢቨን የሆነ ጠርቶ ካላነሳችሁት አእምሯችሁ አያርፍም። ስለዚህ አስፈላጊ ካልሆነ ሲም ካርዱን አወጣችሁ መቆየት ምንም፣ አሁን ላይ በተለይ ለእናንተ ዛትማች አያስፈልግም። ነገር ግን ለምሳሌ ወሳኝ ስልኮች ካሉ ከተለያየ ሰው ጋር ማለት ለጥናት ትምህርትን በተመለከተና ወሳኝ ወሳኝ ነገሮች ካሉና የምትደዋወሉ ከሆነ ደግሞ እሷን ታይም ስፔሲፊክ አድርጓት። ለምሳሌ ከ12 ሰዓት እስከ አንድ ሰዓት ከሆነ ከ12 ሰዓት እስከ አንድ ሰዓት ስልካችሁ እንዲሰራ ማድረግ ከዛ በፊት ያለውን ማጥፋት። ስለዚህ ኖ ሞር ስትሉ ብዙ ነገሮችን ተከልክላችሁ ጀስት ወደ ጥናታችሁ ፎከስ ታደርጋላችሁ ዘንድ ታሸሽላላችሁ ማለት ነው። እኔ ከዛ በፊት ስ ውጤቴ ስሪ ፋይቭ ስሪ ሲክስ ምናምን ነበረ። ልክ ሶስተኛ ዓመት ላይ ስሪ ናይን ሰበን ከዛ በኋላ እየሸሻልኩ ነው የሄድኩት። ፎርም እየሰራውበት አለ ስሪ ናይን ስሪ ኤት እያለ ማለት ነው። ስለዚህ ኖ ሞር የሚል ጀስት አዘጋጁ። ድሮ ምን አደርጋለሁ? ለምሳሌ ቴሌግራም፣ ፌስቡክ ምናምን፣ አንዳንዴ ራሴ መቆጣጠር ሲያክተኝ አፕሊኬሽኑን ከስልክ ላይ ያጠፈዋሉ። በቃ አስፈላጊ ነው፣ ምክንያቱም ለምሳሌ ቴሌግራም መጠቀም ማላቆም ከሆነ ቴሌግራሙን ማጥፋት። ስለዚህ ቴሌግራሙን አውርዳችሁ ከዛ ሎጊን አደርጋችሁ ንስ ከምትሉ ስለሚሰለቻችሁ በዛው የመተው ነገር ይኖራል። ስለዚህ ኖሞር የሚሉ ነገሮችን ዛሬውኑ ጀምሩ። ዛሬውኑ በቃ ኖሞር፣ በቃ ወጦ መዝናናት ኖሞር፣ ጓደኛን ማግኘት ኖሞር ልደት ማክበር የልደት ፕሮግራም ላይ መገኘት አያስፈልም። ከኢንትራንስ ኤግዛም በኋላ ሁሉንም ነገር ማድረግ ስለሚቻል ማለት ነው። ቢያንስ 50 ፐርሰንት ማ ግዴታ አመጣለው አለው። ይህችን ነገር ጀስት ስልካችሁ ላይ በወረቀት ጽፋችሁ ፕሪንት አድርጋችሁ ማጥኛ ክፍላችሁ ላይ ብታስቀምጡ ስልካችሁ ላይም ስክሪን ከበስ ብታደርጉት የተሻለ ነው። ቢያንስ 50 ፐርሰንት ማምጣት ግዴታ ነው። መምጣትም ደግሞ ይችላል። ስለዚህ ይህንን ያዙ። ሁለተኛው ነጥብ ጥናት ከጀመራችሁ በኋላ እስከምትጨርሱ ምንም አይነት ነገር ከጥናታችሁ አያቋርጣችሁ። ጥናት ከጀመራችሁ በኋላ እስከምትጨርሱ ኖ ማቋረጥ፣ ምንም ማቋረጥ የሚባል ነገር መኖር የለበትም። ስልክ ሊሆን ይችላል፣ ድምፅ፣ ጎረቤት ሊጠራችሁ ይችላል፣ መልእክተኛ ሊመጣ ይችላል፣ ጓደኛ፣ ቤተሰብ ወዘተ። እናንተ ማሰሙበት ክፍል ውስጥ አለም ውስጥ እንዳላችሁ አስቡት። ለምሳሌ ሁለት ሰዓት ላይ ጥናት ከጀመራችሁና እስከ አራት ሰዓት ወይ እስከ አምስት ሰዓት ማጥናት ካለባችሁ ያ ታይም ሎክድ ነው። ታይሙ በቃ ኦልሬዲ ሎክድ የሆነ ታይም ነው። ማንም ነገር ምንም ነገር ሊረብሻችሁ አይገባም። ስለዚህ የጥናታችሁን ከጀመራችሁ በኋላ እስከሚጨርሱ በመሀል የሆነ ወሬ ካወራችሁ፣ ስልክ ከተጠቀማችሁ፣ ቻት ካደረጋችሁ የሆነ ነገር ካደረጋችሁ በዚያው ነው ያነበባችሁትም የመረሳት ፕሮባብቲው ይጨምራል። ስለዚህ ጥናት ከጀመራችሁ በኋላ በቃ ምንም ነገር አያስፈልግም ክሎዝ ዳሹ ሁሉንም ነገር። ሌላውና ሶስተኛው ቋሚ የጥናት ፕሮግራም እና የማጥኛ ቦታ ሊኖራችሁ ይገባል። ለምሳሌ ከሁለት ሰዓት እስከ አምስት ሰዓት የጥናት ጊዜ ነው ብላችሁ ካቀዳችሁ እና ስኬጁል ካደረጋችሁ ያች ታይም አንድና አንድ ለጥናት ናት። የማጥኛ ቦታችሁም ስፔሲፊክ ቢሆን የተሻለ ነው። ስፔሲፊክ ቦታ አድርጋችሁ፣ ጽድት ያለ ቦታ፣ ጸጥ ያለ ቦታ፣ እሱን ነገር መርጣችሁ ማንበብ ማጥናት ይኖርባቸዋል ማለት ነው። ቢያንስ ሀምሳ ፐርሰንት ማ አመጣለሁ ስንል፣ አራተኛው ማድረግ ካለብን ነገር ውስጥ ለጥናት የሚያስፈልጋችሁ ነገር መኖሩን አረጋግጡ፣ ከሌለ በቻላችሁት መጠን አሟሉ። ለምሳሌ መጽሐፍ ሊሆን ይችላል፣ ደብተር ሊሆን ይችላል፣ እስክርቢቶ፣ ማስታወሻ፣ ካልኩሌተር፣ ኢንተርኔት፣ ኢቲሲ ምንም ይሁን ሳጠና ይሄ ነገር ያስፈልገኛል ብላችሁ የምታምኑበትን የሚያስፈልጋችሁን ነገር ቀድማችሁ አዘጋጁ። ለምሳሌ ውሃ እየጠጣችሁ ከሆነ ማን በምትፈልጉት ውሃ መኖሩን አረጋግጡ። ለምን መሰላችሁ? ለምሳሌ ልታጠኑ ኦልሬዲ ጀመራችሁ፣ ከጀመራችሁ በኋላ እስክርቢቶ ከሌለ ወይ ወይ ማስታወሻው ከሌለ ወይ ካልኩሌተር ከሌለ ወይ እሱን ፍለጋ ስትሄዱ ወይ እሱን የሆነ ነገር ስታስቡ፣ በዚያው ያ ነገር ይቀራል ማለት ነው። ስለዚህ ማጥኛ ክፍላችሁ ላይ እነዚህም ለማጥናት የሚያስፈልጉ ነገሮች መሟላታቸውን ቀድማችሁ ቸክ አድርጉ፣ ያረጋግጡ። ይህን ካረጋገጣችሁ በኋላ ጥናታችሁን ትጀምራላችሁ። ዲስትራክሽን የለም፣ በማል እስክርቢቶ ፍለጋ መሄድ የለም፣ ደብተር ፍለጋ መሄድ የለም፣ መጽሐፍ ፍለጋ መሄድ የለም። ስለዚህ መጽሐፋችሁን፣ ደብተራችሁን፣ ማስታወሻችሁን ሁሉንም ነገር ሬዲ አድርጋችሁ አስቀምጥ። አምስተኛው ኮምፒውተር፣ ስልክ ወዘተ ተጠቅማችሁ ስታነቡ አላስፈላጊ ማህበራዊ ሚዲያዎችን አጥፉ። በጣም የሚመከረው አንደኛ ሰርች ብታደርጉት የተሻለ ነው። ኤአይ ተጠቅማችሁ ብዙ አሁን አርቲፊሻል ኢንተሊጆች አሉ፣ እነ ቻጅቢት ያሉ እነ ዲፕሲክ እና የተለያዩ ብዙ አማራጮች አሉ። እነሱን መጠቀም ለምን መሰላቸው? የምታደርጉት ለምሳሌ አንዳንዴ ልክ ዩቲብ ላይ እንገባና የሆነ ቪዲዮ ለማየት ነው የምንገባው ከዛ መጀመሪያ አካባቢ የሆነ ፊልም ሊመጣልን ይችላል፣ ወይ የሆነ ጨዋታ ሊመጣ ይችላል። በዚያው ምንድን ነው የምናደርገው ወደዛ ጨዋታ እንገባለን ማለት ነው። ከዛ ልናጠና የነበረውን ሳናጠና እንቀራለን። ቲክቶክም በተመሳሳይ ልክ እንገባለን የሆነ ነገር ለማየት ነው፣ ትምህርታዊ ነገር። በዚያው ስክሮል ስናደርግ የሆነ የሚያስቅ ነገር ወይ ኮሚዲ ወይ የሆነ ነገር ይመጣል፣ በዚያው እንቀጥላለን ማለት ነው። ስለዚህ ልናጠና የነበረው ሰዓት ሳናውቀው ምንም ሳናጠና ዛ ላይ ጊዜያችን አጥፍተን እናገኘዋለን። ስለዚህ ምን ማድረግ እንዳለባቸው አንድ ነገር ንገራቸው። አንደኛው ሰርች ማድረግ ነው። ሰርች ለማድረግ ደግሞ ኤአዮች ልትጠቀሙ ትችላላችሁ። ሁለተኛው የምታነቡትን ነገር ቀድማችሁ ዳውንሎድ መሆን ካለበት ዳውንሎድ ማድረግ፣ ጀስት ሴቭ መሆን ካለበት ሴቭ ማድረግ። ከዛ በኋላ ጀስት ስታነቡ ምንም ነገር ዲስትራክሽን አይኖርም። ይሄ እኔንም ሲያጋጥመኝ ነበረ። ስቲል የሆነ ነገር ላይ ዩቲዩብ ላይ ይገባለሁ በዛው ነገር ይመጣል በዛው ቀጥላለሁ ከዛ መጨረሻ ላይ ሳየው ምን ስሰራ ቆየው? ጀስት ጥያቄ ምልክት። ስለዚህ ይሄን እያደረኩ ውጤት ላመጣ አልችልም። ስለዚህ ይሄን ውጤት ለማምጣት ቢያንስ ቢያንስ 50% ለማምጣት በምናጠናበት ጊዜ መጠንቀቅ ያስፈልጋል። በተለይ ኢንተርኔት ተጠቅመን፣ ለምሳሌ ይሄን ቪዲዮ አይታችሁ ልክ እንደ ጨርሳችሁ የሆነ ሌላ ቪዲዮ ሲመጣ ሺፍት ልታደርጉት ትችላላችሁ። ጀስት አእምሯችን አንዳንዴ ጀስት እንትን ሺፍት ያደርግብናል። እሱን ነገር አንዳንዴ ለመቆጣጠር መሞከር ነው እንዳልኳችሁ ነው ራሳችሁን አሳምናችሁ ከሆነ የጀመራችሁት የመጨረሻ ጊዜ እንደሆነ ራሳችሁ ካመናችሁ ልክ ገብታችሁ እንኳን ሁለት ደቂቃ አንድ ደቂቃ አይታችሁ ተናዳችሁ የምትወጡበት ሜስ መፈጠር አለበት። ለምሳሌ እኔ እሷን አንዳንዴ ይጠቀማሉ እገባለሁ የሆነ ነገር ሲመጣ እሱን ክሊክ አድርጌ ልክ የሆነ ሰዓት ላይ ምን እያደረግኩ ነው ብዬ እንደገና ነቃቢ ይመለሳሉ። እንደዛ ከሚሆን ግን አንደኛ ስፔሲፊክ አድርጎ የምትጠቀሟቸውችና ለምሳሌ ኢንተርኔት የምትጠቀሙት ካለ መጽሐፍ የምትጠቀሙት ሞስት ሪፈረንስ ማለት በደንብ ጥሩ ነው ብላችሁ ያስባችሁት ካለ እሱን ነገር ጀስት ለመጠቀም ሞክሩ ዳውንሎድ አድርጉ ዳውንሎድ ካደርጋችሁ በኋላ እሱን ተመልከቱ እሱን አንበቡ ከዛ በኋላ የተሻለ ውጤት ለመስራት ጥሩ ይሆናል ማለት ነው ከዛ ውጭ ግን ዩትዩብ ላይ ገብታቸው ነገር ሲመጣ የምትገቡ ከሆነ ቲክቶክ ላይም በተመሳሳይ የሚሆን ከሆነ ይሄ ነገር ምንድን ነው የሚሆነው ዲስትራክሽን ነው የሚሆነው ማለት ነው ሌላው ቴሌግራምን በተመሳሳይ እያጠናችሁ ወደ ምንም ነገር አትቁ። ብዙ ጊዜ እሱን ነው በጣም ትልቅ ችግር እየፈጠረብን ላ እያለ ልክ ትንሽ ስናንብን ቆይና የሆነ ሰዓት ላይ ልፍ ብለን ቴሌግራም ላይ እንገባለን። በዚ ወይ ቴሌግራም ትንላለን፣ ያኛውን እንረሰዋለን ማለት ነው። እንደዛ እንዳይሆን በቃ ማንበብ ሲጀመር ማንበብ ሲጨረስ ራሱ ቀጥታ ወደ ኢንተርቴንመንት መሄድ የለባችሁም። ወደ ቀልድ ወደ ጨዋታ መሄድ የለባችሁም። ምንድን ነው ማድረግ ያለባችሁ? ጀስት ሚሞሪ ማድረግ ማስተዋስ፣ ምንድን ያነበሩት፣ ምንድን ያጠናሁት፣ እሱን ማስተዋስ። ኢቨን ስለ ኢንትራንስ ማሰብ፣ እሱን በቀጣይ ነጥብ ላይ እናየዋለን። ስለዚህ በምታነቡበት ጊዜ ኮምፒውተር፣ ስልክ፣ ወዘተ ተጠቅማችሁ ስታነቡ አላስፈላጊ ማህበራዊ ሚዲያዎችን ማ ስድስተኛው በፊት ትጠቀሙት ከነበረው የተሻለ ነገር ተጠቀሙ። ለምሳሌ አመጋገብ ሊሆን ይችላል፣ ሻይ፣ ቡና፣ ሀይልና ሙቀት ሰጭ ምግቦች ወዘተ። መመገቢያ ቦታችሁ ማጥኛ ቦታችሁ ላይ ቢሆን የተሻለ ነው። አንዳንዴ ምንድን ነው መደረግ ያለበት ልክ እያጠናችሁ ምግባችሁ እዛው ይመጣል ትበላላችሁ፣ ጀስት እዛው ትጨርሳላችሁ ማለት ነው። ከዛ ወደ ጥናት። ከዛ ውጭ ግን አሁን ስታነ በቆያችሁ የሆነ ቦታ ሄዳችሁ በላችሁ፣ ከዛ ወሬ ይመጣል ታወራላችሁ ምናምን ከሚሆን ምግባችሁ ልክ የምታጠኑበት ቦታ ቢመጣ፣ ሻይና ቡና የምትጠቀሙ ከሆነ የምታጠኑበት ቦታ ቢመጣላችሁ የተሻለ ነው። ሌላው የተሻለ ነገር ተጠቀሙ ያልኳችሁ ለምሳሌ አሁን ላይ በጣም ኢነርጀቲክ ሆናችሁ፣ በጣም ሞቲቬትድ ሆናችሁ ማንበብ ሊጀምሩ ነው። ጀስት ድካም አለው። ስለዚህ ይህን ድካም ከበር ለማድረግ ምንድነው፣ ለምሳሌ አመጋገብ በደንብ መጨመር፣ ሀይልና ሙቀት ሰጪ ምግቦችን መመገብ፣ ሻይ ቡና፣ ውሃ ውሃ ራሱ መጠቀም በጣም ይመከራል። ቤት ከሆናችሁ ማስቲካ ራሱ በጣም ጥሩ ነው። ቤት የምታጠኑ ከሆነ ውሃ በብዛት ተጠቀሙ፣ የማስተዋስ ብቃትን ይጨምራል ይባላል። ማስቲካም እንዲሁ ማግኘት የተሻለ ነው። እነዚህን ማድረግ ማስተዋስን ስለሚጨምሩ ማለት ነው። ስለዚህ አሁን ከዚህ በኋላ ለክ ቪዲዮ እንዳያችሁ የራሳችሁ እቅድ አውጡ። በቃ ሐምሳ ፐርሰንት ግዴታ ማምጣት አለብኝ በሉ እመኑ። ማምጣትም ደግሞ ትችላላችሁ። ምንም እንትን የለውም። ምክንያቱም ብዙ ቴክኖሎጂ አለ፣ ብዙ አማራጮች አሉ፣ ብዙ ዩቲቦች አሉ፣ ብዙ ብዙ። ስለዚህ እነዚህ ሁሉ ነገሮች እያሉ ምንም ሳደክሙ፣ በጣም ሳትለፉ ብዙ ነገሮች አክሰስ ማድረግ ስለምችሉ ሀምሳ ፐርሰንት ማምጣት እንደሚቻል እራሳቸውን ካሳመናችሁ ጀስት ይሄን ቪዲዮ እንዳያችሁ እስኬጁል አውጡ ከዛ በኋላ በዛ መሰረት ተጓዙ ማለት ነው። ስለዚህ የተሻለ ነገር ተጠቀሙ ሻይ፣ ቡና እነዚህን ብትጠቀሙ ጥሩ ነው። ውሃና ማስቲካ እነዚህንም ተጠቀሙ። ሰባተኛው እና የመጨረሻው ለዚህ ቪዲዮ ማለት ነው። እነዚህ ሰባት ፖይንቶች ብቻ ናቸው ማለት አይደለም፣ ጀስት ብዙ ነገሮች አሉ፣ ልክ በመሀልም ሳወራችሁ የነበሩ አሉ ግን ለዚህ ሰባት ነገሮች እንያዘጋጅንላችሁ ሰባተኛው፣ ወሬያችሁ ሁሉ ስላጠናችሁት ነገር፣ ስለ ኢንትራንስ ፈተና ወዘተ ይሁን። ለምን መሰላችሁ ይህን ያልናችሁ? በምታወሩበት ጊዜ ስለ ጥናታችሁ፣ ስለ ኢንትራንስ ከሆነ አእምሯችሁ ስራውን ይሰራል ማለት ነው። ምንድን ነው የሚያስጨንቀው? ስለ ኢንትራንስ ማሰብ ይጀምራል። ያጠነሁት ምንድን ነው ምንድን ያላጠናሁት ያላጠነሁት። ስለዚህ እነዚህ ነገሮችን በማሰብ ዝግጁ ትሆናላችሁ ማለት ነው። በአእምሯችን አላስፈላጊ ሀሳብ እንዲመላለስ አትፍቀዱ። ወዲያው ያጠናችሁትን አስተውሱበት። አንዳንዴ አእምሯችን ጀስት ተኝተንም ያስባል። ስለዚህ ይህን ነገር አእምሯችን ምኑን ነው ማሰብ ያለበት? ያጠና ነው ምንድን ያጠናሁት እስኪሁን ቀጣይ ምን ላጥና፣ ነገ ምን ላጥና፣ ትናንት ምን ነበር ያጠናሁት? ባለፈው ኢንትራንስ ላይ ምን ነበር የመጣው? እነዚህን ነገር ማስተዋስ አምራ ጀምሩ። አእምሯችሁ ላይ አላስፈላጊ ነገሮች ሲመጡ ጀስት ይህን ነገር ስታስቡበት ይጠፋል። ለምሳሌ አእምሯችሁ የሆነ ነገር እያሰበ ያ ምንድን ነው ብላችሁ ወዲያው በቅጽበት ያ ምንድን ነው ስላችሁ፣ ከዛ ነገር ተወጡና ስለዛ ነገር ነው አእምሯችን የሚያስበው። ስለዚህ ምንድን ነው የምታደርጉት እናንተ ልክ አእምሯችን ላይ የሆነ ነገር ለምሳሌ ትምህርት ቤት ያደረግነው ሊሆን ይችላል፣ ጓደኛችን ጋር የሆነ ያወራነው ሊሆን ይችላል። ብቻ የሆነ ነገር አእምሯችን ላይ ትዝ ሲለን ኦ ምን ነበር ያጠን ነው በመሃል ልክ የሆነ ነገር እያሰብኩ ነው፣ ከዛ የሆነ ሀሳብ ሲመጣብኝ ምን ነበር ያጠን ነው፣ በቃ ያ ነገር አሁን ጠፋ ማለት ነው። ከዛ ደግሞ አሁን ደግሞ እንኳ ሲመጣ ደግሞ ኦ ነገ ምንድን ነው ማጠ ነው? ኦኬ ነገ ይሄን ባጠናኩ በዚያው ምን እያደረገ ይሄዳል ማለት ነው፣ አእምሯችን ያን ነገር እየያዘ ይሄዳል ማለት ነው። ከዛ በኋላ ይብን ውጣ ብትሉት አይወጣም። ስለዚህ ይሄን ነገር ማድረግ ይኖርባችኋል። በእያንዳንዱ እንቅስቃሴያችሁ ተግባራችሁ ያጠናችሁትን ነገር አስተውሱ፣ ቀጣይ ማንበብ ያለባችሁን ነገር አቅዱ፣ ስለ ውጤት ታስቡ፣ መስራት አለብኝ በሉ። ግልጽ ነው። ይብን ስትንቀሳቀሱ፣ ትምህርት ቤትም ስትሄዱ፣ ከጓደኛ ጋርም እያወራችሁ በመሃል አይ በዚህ ዓመት አሪፍ ውጤት መስራት አለብኝ። በቃ አምሳ ፐርሰንት ማምጣት አለብኝ ስትሉ ራሱ ውስጣችሁ ጋር የሆነ ነገር ነው የሚሰማችሁ። ለምሳሌ እንደዚህ እያልኩ ራሱ የሆነ ነገር ይሰማኛል። በቃ አምሳ ፐርሰንት ማምጣት አለብኝ። ከዛ የሆነ ቤት እንኳ ሄዳችሁ አምሳ ፐርሰንት ማምጣት አለብኝ ስለዚህ ማንበብ አለብኝ። ኖ ሞር የሚሉትን እንዴት ላስታውስ፣ ሳነብ ምን ላድርግ፣ በማነብበት ጊዜ ምን ምን ነገሮች ነው ማድረግ ያለብህ የሚለውን ወደ አእምሯችሁ በማምጣት የተሻለ ውጤት ማምጣት ይቻላል። እንደዚህ ብታደርጉ አይደለም 50 ፐርሰንት ከዛ በላይ ማምጣት ይቻላል። ምክንያቱም 50 ፐርሰንት ማለት ግማሽ ነው፣ ኦልሬዲ ምርጫ ነው። ስለዚህ ኮንሴፕቱን ከያዛችሁ እዛ ጋር ካሉት ነገሮች የተለያዩ ታክቲኮችን ተጠቅማችሁ መስራት ይቻላል። ለምሳሌ አንዳንዴ እኮ ቁጥሩንም ተክቶ ቼክ ማድረግ ይቻላል። በተለያዩ ማስነ ፊዚክስ ላይ ኮንሴፕቱንም አንዳንዴ አናላይዝ አድርጎ መስራት ይቻላል። ስለዚህ ይህን ነገር በማድረግ የተሻለ ውጤት የማሰሩበት ምንም አይነት ምክንያት አይኖርም። ከእናንተ የሚጠበቀው 50 ፐርሰንት ማምጣት እችላለሁ ብላችሁ ማመን ነው። በቃ በትንሹ ነው እኮ 50 ፐርሰንት እንጂ 60፣ 70፣ 80 መቶ ሙሉ ማምጣት ይቻላል። 50 ፐርሰንት እንዴት አላመጣም? እንዴት 60 ፐርሰንት አላመጣም? ስለዚህ ይህን ነገር ራሳችሁን ጠይቁ። ስለዚህ ስናጠቃልለው አሁን ያላችሁበት ምዕራፍ በጣም ወሳኝ ነው። እስካሁን ባለው ምናልባት በደረጃም አንደኛ እየወጣች ሁለተኛ አስረኛም አምሳም አርባኛም ሃያኛም ሰላሳኛም ኤቲሲ ምንም አይነት ደረጃ ወጡ፣ ይህ የመጨረሻው ነው። እስካሁን የነበራችሁበት ጀስት አሁን ለምታደርጉት ጥረት ሊያቀልላችሁ ወይ ደግሞ ሊያከብድባችሁ የተወሰነ ይችላል እንጂ አሁን ላይ የምሰሩት ውጤ ትልቅ ድርሻ አለው፣ ወሳኝም ነው በሕይወታችሁ ጀስት አሁን። ሌላው ደግሞ አንዳንዴ አሁን ብዙ ተማሪ ላይ እያየ ነው ያለው ለምን እማራለሁ ለምን እንደዚህ ያደርጋለሁ፣ የሚለው እሱ ነገር በጣም ትንሽ መስተካከል አለበት። ምክንያቱም እንደዛ ያላችሁት ራሱ ስለተማራችሁ ነው። ባትማሩ ይህን ነገር አትናገሩት፣ ስለተማራችሁ ነው። ልክ አስራሁለት ጨርሳችሁ ዩኒቨርሲቲም ስትገቡ አእምሯችሁ የሆነ ነገር ነው የሚያሳያችሁ። ብዙ ሰዎች ስኬት ላይ ከደረሱ በኋላ መማሪ አልጠቀመኝም፣ እኔ እንደዛ አልልም፣ ምክንያቱም መማሬ ነው ይሄን ነገር እንዳደርግ የሚያደርግ። እነሱም እዛ ደረጃ ሲደርሱ መማራቸው ነው ያን ነገር እንዲደርሱ ያደረጋቸው እንጂ አስረኛ ክፍል ላይ ድሮፕ አውት አድርገው ወይ የሆነ ነገር ቢሆን ኖሮ ያን ያሰቡትን አያስቡም ነበር። ስለዚህ ትምህርትን መንቀፍ አያስፈልግም። ጀስት በተማርኩት ትሰራበታለሁ አልሰራበትም ሌላ ጉዳይ ነው። ጀስት ከሰራችሁ በኋላ እኮ የሆነ ድርጅት እራሱ ስራ አስኪያጅ ለመሆን የራሳችሁን ቢዝነስ ለመጀመር እውቀት ያስፈልጋል። የትምህርት ደረጃን ቢኖር የተሻለ ነው። ስለዚህ የተማራችሁትን ጀስት ይህን እኮ በጣም ቀላል ነገር አሁን ተምራችሁ እኮ ጀስት ድሮፕ አውት የሚሆን ነው። እኔ ሂስትሪ ተምራለሁ፣ ጂኦግራፊ፣ ሲቪክስ። በዛ ግቢ ገባው መካኒካል ኢንጂነሪንግ ዲግሪ ያጠን ነው፣ ማስተርስ በተርማል ኢንጂነሪንግ ያጠን ነው። ሶ አሁን ጂኦግራፊ፣ ባዮሎጂ፣ ሲቪክስ፣ ሂስትሪ ማጥናት አልጠቀመኝም አለለም። እዚህ ስደርስ እነሱ ማለፊ ነው፣ እዚህ እንድደርስ ያደረገኝ ስለዚህ ረግጠ ነው የምናልፈውን ነገር ግዴታ ምንድነው የሆነ የማይጠቅም ነው ብለን አይደለም ማሰብ ያለብን። ጀስት ኦልሬዲ የሆነ ነገር ጠቅሞን አልፈነዋል። ስለዚህ በዛ መሰረት ራሳችሁ ላይ ስሩ፣ በደንብ አንብቡ። ወሳኝ ነጥብ ነው። ኖ ሞር የምትለውን ነገር ኢምፕልመንት አድርጉ። አምሳ ፐርሰንት እና ከዛ በላይ አመጣችሁ፣ ይህ ቪዲዮ ጠቅሞናል ብላችሁ ኮመንት እንደምታደርጉ ተስፋ እናደርጋለን። በርቱ። እኛም የተለያዩ የኢንትራንስ ኤግዛሞችን ጥያቄ እየሰራ ነው። በተለይ ማተስ ፊዚክስ እና የሴቲ ቲክቶክ ላይ ጀስት ሸር እያደረግን ነው። ሌሎችንም በፍጥነት ለመስራት እንሞክራለን። የ9 10 11 12 ቪዲዮችም አሉ የተወሰኑ ሙሉ ጀስት እየሰራን ነው። ስለዚህ እነሱንም ተከታተሉ። ገበታ አካዳሚ ለውድ ተማሪዎች መልካም ምኞትን ይመኛል። ስለዚህ እነዚህን ነጥቦች በማድረግ የተሻለ ውጤት አመጣችሁ፣ ሁላችሁም ወደ ዩኒቨርሲቲ እንደምትገቡ ተስፋ እናደርጋለን። ስለዚህ እነዚህን ሰባት ነጥቦች እና ሌሎችንም ያልናችሁን ሀሳቦች ይዛችሁ የራሳችሁን እቅድ የራሳችሁን ፕላን አወጣችሁ በጥሩ መንገድ ሄዳችሁ የተሻለ ውጤት አስመዝግባችሁ ቤተሰብንም እንደዚያ፣ ክስት፣ አጎት፣ አያት፣ የተለያየ የእናንተን ስኬት የሚናፍቅ ሰው አለ። ስለዚህ እሱን ነገር ራሱ አቺቭ ለማድረግ ያን ነገር ለማሳካት እናንተ በቃ ምንም ነገር አያስፈልግም፣ ምንም ምንም ኖ ሞር ያልኳችሁ የመጀመሪያው ለዛ ነው። ስለዚህ እሱን አድርጋችሁ ቤተሰብን ማስደሰት እስከ ዛሬ ተልፍቷል፣ ከኬጂ ጀምሮ እስከ 12ኛ ክፍል። ስለዚህ ቤተሰብ ይጨነቃል፣ ያልፋል? አያልፍም? ምክንያቱም ኢትዮጵያ ላይ እንዴት ነው እየሆነ ያለው? 3.5 ፐርሰንት ነው እያለፍ እንትን የሚለው ያው፣ እንደ ጀብድ ቢያወሩትም እነሱ አይደረግም፣ አንድ ሀገር ላይ እንደዚህ አይሆንም። ግን እንደ ጀብድ ነው እነሱ፣ በጀስት የትምህርት ጥራት ተሸሽቷል በሚል ነው። ግን እናንተ ደግሞ ይህን ነገር ሰርታችሁ ማሳየት ነው። አንዳንዴ መናደድ፣ እልህኛ መሆን ጥሩ ነው። ስለዚህ ይህን ነገር አችብ አድርጋችሁ ጀስት ለማሸማቀቅ የሞከሩትን እናንተ አሸማቃችሁ መደሰት ያለባችሁን ደግሞ አስደስታችሁ ወደ ዩኒቨርሲቲ ገብታችሁ ደግሞ የተሻለ ውጤት እየሰራችሁ እየተማራችሁ ቀጣይም ደግሞ ትውልዱን እያስተማራችሁ እየቀረጻችሁ ለመሄድ ከአሁኑ መትጋት አለባችሁ። አብራችሁን ስለቆያችሁ እናመሰግናለን። ለዩትብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ፣ ለጓደኞቻችሁ ሸር አድርጉላቸው። ምክንያቱም ዩትብ ቻናላችን አሁን ትንሽ ሰብስክራይበር ነው ያለው ስለ ላይደርሳቸው ስለሚችል የተለያየ ቴሌግራም ላይ ሊሆን ይችላል። የተለያየ ሚዲያ ላይ ሼር አድርጓቸው እነሱም የሚመልከቱት ተጋግዛችሁ ዩኒቨርሲቲ ገብታችሁ ደግሞ ተጋግዛችሁ አሪፍ ውጤት ሰርታችሁ እንደምትወጡ ተስፋ እናደርጋለን። በድጋሚ እናመሰግናለን። መልካም ቆይታ።